በአሁናዊ የዲፕሎማሲ ስርዓት ውስጥ የአንድ ሀገር ብሔራዊ ጥቅም የሌሎች አጀንዳ መሆን የመደራደር አቅምን እንደሚያሳድግ ይታመናል። ሀገራት መሻታቸውን ህልምና ራዕያቸውን በአጠቃላይ ብሔራዊ ጥቅማቸውን በመግለጥ የሚፈልጉትን ውጤት ለመቀዳጀት የሚያስችላቸውን ድጋፍ ለማግኘት ይህን መንገድ ይከተላሉ። ኢትዮጵያም የዓለም አቀፍ ሕግን እንዲሁም ሰላማዊ መንገድን ተከትላ የገለጠችው የባህር በር የማግኘት ፍላጎት የዓለም መነጋገሪያ አጀንዳ መሆን ችሏል። ኢትዮጵያ በፍጥነት በማደግ ላይ ያለች ሀገር እንደመሆኗ ይህን እድገት የሚመጥን ብሎም የሚያፋጥን የንግድ ባህር መዳረሻን ማስፋፋት ያስፈልጋታል። ስለዚህ የባህር በርን በሰጥቶ መቀበል በሰላማዊና በዲፕሎማሲያዊ መንገዶች ማግኘቷ እጅግ አስፈላጊ ነገር ነው። የዩናይትድ ስቴትስ መንግስትም እንዲሁም የኔ ኤምባሲ ይህን ፍላጎቷን ይደግፋል እንዲሁም የሚረዳው ጉዳይ ነው። ኢትዮጵያ የባህር በር እፈልጋለሁ ብቻ ነው ያለችው ዓለም ደግሞ ያንን ርዕስ አድርጎ እየተወያየበት እየደገፈን እየነቀፈን ደግሞ የዓለም አቀፉን ሕግ እየተነተነ ነው። አጀንዳ ሴት የሚደረገው ቪዥነሪ ስትሆን፣ ኢንትረስትህን ስታቅ፣ የሀገር ሉዓላዊነት ላይ ስትሰራ አንዳንዱ ራስ ትሰጣለ፣ ሌሎች ግን አጀንዳ ትደረጋለህ። በሁለቱ መካከል ያሉት ዲስፕሌይ የተደረጉ ነገሮች አሉ። የሰጣናቸው አጀንዳ የሆኑ አሉ። እኛን ደግሞ አጀንዳ ያደረጉ ናሉ። ከዚህ አንጻር የኢትዮጵያ የባህር በር ጥያቄ ላይ የተሰሩ የዲፕሎማሲ ስራዎች ሚና ከፍተኛ ነበር። በሌላ በኩል ከአራት ዓመታት ባነሰ ጊዜ ውስጥ ኢትዮጵያ በአፍሪካ ቀዳሚ ስንዴ አምራች ሀገር መሆን ችላለች። ስንዴን ወደ ውጭ ከሚልኩ ሀገራት ተርታ መሰለፏ ደግሞ ሌላው የዓለም ዓይንና ጆሮን የያዘ ጉዳይ ነው። ለምግብነት የሚውሉ የተለያዩ ሰብሎችን እያለማች የምትገኘው ኢትዮጵያ የግብርና ምርታማነቷን በብዙ አሳድጋለች። ሀገሪቱ ከአራት ዓመታት ባነሰ ጊዜ ውስጥ የስንዴ ሰብል ፍጆቷን በራሷ ማሟላት ትችላለች። በምታገኘው ምርት ከራሷ አልፋ ስንዴን ወደ ውጭ የምትልክ ሀገር ለመሆን በቅታለች። ኢትዮጵያ ሃዝ ቢከም አን ኤክስፖርተር ኦፍ ዊት። ከባድ የሆነ ፉድ ክራይስስ አለም ላይ በፕራይስም በእጥረትም ተከስቷል። ራሽያ ዩክሬን ጦርነትም ይህንን አስከትሏል። የስንዴን ጉዳይ ማንሳት ፈልጌ ነው። የስንዴ ምርት አጀንዳን የሆነው በሀገር ውስጥ አጀንዳ ነበረ። በሚደግፉትም በሚነቅፉትም በዓለም ላይም ባይዘው የአጀንዳ ነበረ። በሚደግፉትም በሚደነግጡትም፣ ስለዚህ እየተወያዩ ነበረ። የፈለጉናሉ የጠየቁናሉ። ውሸት ነው ያሉ አሉ። መጥቶናል። ሴት አድርገናል። የእኛ ጉዳይ ርዕሰ ጉዳይ ሆኖ አጀንዳ ሰተናቸው። በዚህ ፍጥነት ስንዴን በዚህ ቁጥር ይጨምራሉ ወይ ሳይጨምር ይታረሳል አይታረስም የሚል ሴት አድርገናል። ለአፍሪካን ወንድሞቻችን ደግሞ በዚህ በምግብ ራስን መቻል አጀንዳ ሴት አድርገናል። በቢሊዮን የሚቆጠሩ ችግኞችን ከአፈር ያገናኝንበት የአረንጓዴ አሻራ መርሃ ግብር ሌላው ማሳያ ነው። ችግኝ ተከላ ውስጥ አይተ ከሆነ በቁጥር የሚከራከሩ እስኪመጡ ድረስ አጀንዳ ሰጥተናቸዋል። እኛ ቤታችን ውስጥ በተከልናቸው ዛፍ ያ አጀንዳ ሆኖ ተመካክረናል። አጀንዳ ሰተናቸው የሚወዳደሩ እንደኛ የዓለምን ሁኔታ የሚመለከቱ ክላይመት ቼንጅ ላይ የሚሰሩ አካላቶች አጀንዳ ሰተናቸው እየተወያዩ ተቀናቃኝ ተወዳዳሪ ሆኖ ሄደዋል። ሰው ኢትዮጵያ አጀንዳ የምትሰጥም ሀገር ሆናለች ማለት ነው። የምንሰጣቸውንም አጀንዳ ራሳችንም አጀንዳ የምንሆንባቸው አጋጣሚዎች እየተፈጠሩና እየቀጠሉ መጥተዋል። ማለት ኢትዮጵያ በአፍሪካ ቀንድ ሰላምና መረጋጋት እንዲረጋገጥ ለቀጣናው ኢኮኖሚያዊ ትስስር መጠናከር ወሳኝ ሚና የምትጫወት ሀገር ሆና መቀጠሏ ብዙዎች ምስክርነት የሰጡበት እውነት ነው። እነዚህና ሌሎችም ተደማምረው ኢትዮጵያን ከአጀንዳ ተቀባይነት ወደ ሰጪነት አሸጋግረዋታል ይላሉ የህግና ዓለም አቀፍ ግንኙነት ምሁሩ ማሩ አብዲ። ይህን አጠናክሮ ማስቀጠል ደግሞ ቀጣይ የቤት ስራ ነው ባለው በዓለም የፖለቲካ ስርዓት ውስጥ አንድ የሀያል አገር መሪ የኢትዮጵያን የባህር በር ጉዳይ አንስቶ ተወያየ ማለት ዘሎት በዲፕሎማሲው በኩል ከታየ የእኛም ብቻ አይደለም ቀጠናው ላይ ከባድ ኃላፊነት አለብን። በሆርኖፍ አፍሪካ ላይ በአፍሪካ የመሪነት ሚና የተጫወትንባቸው ምዕራፎች ያላለቁ ናቸው፣ ገና የምንጓዝባቸው ናቸው። ከሌሎች ወንድሞቻችን ጋር አድርገን ዓለም አቢውዝ በሆነበት ልክ የእኛን ጉዳይ ደግሞ እያስደመጥን ምክረ ሀሳቦቻችንን እያደራጀን የእኛንም ሕዝብ አፍሪካኖችንም በሚጠቅም ጉዳይ ላይ ርዕስ እየሰጠን አጀንዳ ሜከር እየሆንን ሕዝቦቻችንን ሊጠቅም ሊለውጥ ሊያወዳጅ በሚችል መልኩ ሴት እያደረግን መቀጠል አለብን ብዬ አስባለሁ።